ሰላም ሰላም፣ የተከበራችሁ ተመልካቾቻችን እንደምናደራችሁ። ለዛሬ ዘንድ ላች የቀረውን ስፖርታዊ መረጃዎች እንድትከታተሉ በክብር እንጋብዛለን። እስከ መጨረሻ አብራችን ትቆዩ በትህትና ነው የምጠይቀው። ለቻናሉ አዲስ የሆናችሁ ተከታታዮቻችን ሰብስክራይብ ማድረጋችሁ እንዳትረሱ። በዓለም ክለቦች ዋንጫ የምድብ ሁለተኛ የመጨረሻ ጨዋታዎች ትናንት ማታ ተደርጓል። በምድብ ጂ ጁቬንቱስ ከዋይዳድ ካዛብላንካ ጋር ያደረጉት ጨዋታ በጁቬንቱስ አራት ለአንድ አሸናፊነት ተጠናቋል። ቡቶሊ ወደ ራሱ ግብ አስቆጠራት ግብ እንግዲህ ጁቬንቱሶች መሪ መሆን ችለዋል። አስቆጥሎም ከናን ይልድዝ ሁለት ግቦች ማስቆጠር ችለዋል። ዱሳን ቭላሆቪች በፍጹም ቅጣት ግብ አራተኛዋ የጁቬንቱስ ግብ ያስቆጠረ ተጫዋች ነው። በዚህ ምድብ ማንቸስተር ሲቲ ከአልአይን ጋር ያደረጉት ጨዋታ በማንቸስተር ሲቲ ስድስት ለባዶ መጠናቀቅ ችለዋል። ኢካይ ጉንዶጋን ሁለት ግቦች ሲያስቆጠር፣ ክላውዲዮ ኤቼቬሪ፣ ኤርሊንግ ሀላንድ፣ ኦስካር ቦብ እንዲሁም ራያን ቸርኪ የቀሩትን አራት ግቦችን እንግዲህ ማስቆጠር ችለዋል። እንግዲህ ክላውዲዮ ኤቼቬሪ እንዲሁም የመጀመሪያ ቸርኪ የመጀመሪያ የማንቸስተር ሲቲ ግባቸው እንግዲህ ማስቆጠር ችለዋል። የዚህ ምድብ ደረጃ ሰንጠረኝ ስንመለከት ጁቬንቱስና ማንቸስተር ሲቲ በተመሳሳይ ስድስት ነጥብና ስምንት የግብ ክፍያ እንግዲህ ወደ ቀጣይ ዙር ማለፋቸውን ማረጋገጥ ችለዋል። ዋይዳድ ካዛብላንካ እንዲሁም አልአይን በተመሳሳይ ዜሮ ነጥብ ከምድቡን መሰናበት ችለዋል። በቀጣይ የመጨረሻ ጨዋታም ጁቬንቱስ ከማንቸስተር ሲቲ፣ ዋይዳድ ካዛብላንካ ከአልአይን ጋር ጨዋታቸውን የሚያደርጉ ነው የሚሆነው። በምድብ ኤች በተመሳሳይ ትናንትና ሁለት ጨዋታዎች ተደርገው ነበር። ሳልዝበርግ ከአል ሂላል 00 ሲለያዩ ሪያል ማድሪድ ፓቹካን ሶስት ለአንድ ማሸነፍ ችለዋል። ጁድ ቤሊንግሃም፣ አርዳጉለርና ፌዴ ቫልቨርዴ ሶስቱም የሪያል ማድሪድ ግቦችን ማስቆጠር ችለዋል። ሪያል ማድሪዶች ገና በሰባተኛው ደቂቃ ተከላካያቸው ራዋል አሶንሴን በቀይ ካርድ ከሜዳ ማጣት ችለዋል። ነገር ግን በአስር ተጫዋች ሪያል ማድሪዶች እንግዲህ ሶስት ለአንድ በሆነ ውጤት የሜክሲኮ ፓቹካን ማሸነፍ ችለዋል። የደረጃ ሰንጠረዡን ስንመለከት ሪያል ማድሪድ በአራት ነጥብ እየመራ ነው የሚገኘው። ሳልዝበርግ ሶስት ነጥብ አለው። አልሂላል በሁለት ነጥብ ሶስተኛ ደረጃ ሲገኝ ፖችካ በዜሮ ነጥብ ከምድቡ እንግዲህ መሰናበት ችሏል ማለት ነው። በቀጣይ እንግዲህ ሪያል ማድሪድ ከሳልዝበርግ፣ አልሂላል ከፖችካ ጋር ጨዋታቸውን እያደርጋሉ የምድብ የመጨረሻ ጨዋታዎች ዛሬ ይደረጋሉ። ሶስተኛ ጨዋታ መሆን ነው። በምድቢ ሲያትል ሳውንደርስ ከፒኤስጂ እንዲሁም አትሌቲኮ ማድሪድ ከቦታፎጎ አራት ሰዓት ላይ የሚጠበቁ ጨዋታዎች ናቸው። በተለይ አትሌቲኮ ማድሪድ ከቦታፎጎ የሚያደርግ ጨዋታ እጅግ የሚጠበቅ ጨዋታ ነው። ስለዚህ በዚህ ምድብ ቦታፎጎ በስድስት ነጥብ እንግዲህ እየመራ ነው የሚገኘው። ፓሪሴን ጀርመን በሶስት ነጥብና አትሌቲኮ ማድሪድ በተመሳሳይ ሶስት ነጥብ ተከታይን ደረጃ ይዘዋል። ሲያትል ሳውንደርስ እንግዲህ በዜሮ ነጥብ የመጨረሻ ደረጃውን ይዘዋል። ስለዚህ ዛሬ አትሌቲኮ ማድሪድ ከቦታፎጎ ፒኤስጂ ከሲያትል ሳውንደርስ የሚያደርጓቸው ጨዋታዎች እጅግ የሚጠበቁ ጨዋታዎች ናቸው። ቦታ ፎጎ አትሌቲኮ ማድሪድን የሚያሸንፉ ወይም አቻ የሚወጡ ከሆነ በቀጥታ ጥሎ ማለፉን ማለፋቸውን ያረጋግጣሉ። ፓሪሲን ጀርመን ከሲያትል ሳውንደርስ የሚያደርጉት ጨዋታ በቀላሉ እንደሚያሸንፉ ይጠበቃል። ነገር ግን ቢያሸንፉም አትሌቲኮ ማድሪድ ቦታ ፎጎን የሚያሸንፍ ከሆነ ሶስትም ክለቦች በስድስት ነጥብ እንግዲህ በተመሳሳይ ነጥብ በግብ ክፍያ ተወዳድረው ነው ወደ ቀጣይ ዙር የሚያልፉት። ስለዚህ ፓሪሲን ጀርመን ዛሬ ሲያትል ሳውንደርስ ላይ ብዙ ግቦችን እንግዲህ ለማስቆጠር ጥረት እንደሚያደርጉ ይጠበቃል። በሌላኛው ምድብ በምድብ ኤ እንግዲህ ኢንተር ሚያሚ ከፓልሜራስ እንዲሁም ፖርቶ ከአልሃሊ ሌሊት 10 ሰዓት ላይ የመጨረሻ ጨዋታቸውን ያደርጋሉ። በዚህ ምድብ በተመሳሳይ ወደ ጥሎ ማለፍ ለማለፍ የሚደረገው ትንቅንቅ እንግዲህ ከፍተኛ ጥረት የሚደረግበት ይሆናል። ፓልሜራስና ኢንተርሚያሚ አራት ነጥብ አላቸው። ፖርቶና አላህሊ አንድ ነጥብ አላቸው። ስለዚህ እነዚህ አራት ነጥብ ያላቸውና አንድ ነጥብ ያላቸው ቡድኖች እርስ በርስ የሚገናኝ ነው የሚሆነው። ፓልሜራስና ኢንተርሚያሚ ከነዚህ ሁለት ቡድኖች የሚያሸንፈው በቀጥታ ጥሎ ማለፉን ይቀላቀላል። አቻ የሚወጡ ከሆነ ደግሞ ሁለቱም ተያይዘው ወደ ጥሎ ማለፍ የሚቀላቀሉ ይሆናል። ሌላኛው ወደ ዝውውር መረጃዎች ስናልፍ አጠራጠር ያሉ የዝውውር መረጃዎች አሉን። እንግዲህ የሊቨርፑል ተከላካዩ ጃሬል ኳንሳ ወደ ባየር ሊቨርጉሰን ለመቀላቀል ከስምምነት መድረሱን እንግዲህ ፋብሪዚዮ ሮማኖ እንግዲህ መረጃውን ይዞ ወጥተዋል። በ30 ሚሊዮን ፓውንድ አሁን የሚከፈልና እንግዲህ ቆይቶ የሚከፈል አምስት ሚሊዮን ፓውንድ እንግዲህ ወደ ባየር ሊቨርኩሰንን ለመቀላቀል ነው የተስማማው እስከ ሰኔ 2030 የሚያቆየው የ5 ዓመት ኮንትራት እንግዲህ ይፈርማል ተብሎ ይጠበቃል። እንግዲህ በዚህ በዚህ ዝውውር እንግዲህ ሊቨርፑል ተጫዋችን እንግዲህ በፈለገበት ሰዓት መልሶ የማስፈረም እንግዲህ ውልን ተካትቶበታል። ጥሩ አቋም ላይ ከሆነ ተጫዋቹ ሊቨርፑል መልሶ የሚያስፈርምበት ውል እንግዲህ መፈራረም ችለዋል። በቀጣይ ሳምንትም የሕክምና ምርመራ አድርጎ የባየር ሌቨርጉሰን ተጫዋች መሆኑን በይፋ የሚረጋገጥ ነው የሚሆኑ። ሌላኛው የማርቲን ዚቢ መንዲ ጉዳይ ነው። ማርቲን ዚቢ መንዲ እንግዲህ የአርሰናል ተጫዋች ለመሆን ወደ ለንደን እንዳቀና ይታወቃል። እንግዲህ ይህ ተጫዋች በሮያል ስዊዳድ እንግዲህ የመጀመሪያ ቡድን የመጀመሪያ ቡድን ሲቀላቀል የ36 ቁጥር መለያን እንግዲህ ለብሰ እንደነበር ይታወቃል። በአርሰናል እንግዲህ የ36 ቁጥር መለያን እንደሚለብስ ይጠበቃል። ይህ ተጫዋች እንግዲህ እጅግ ውስብስብ በሆነ የዝውውር ሂደት ወደ አርሰናል ለመቀላቀል ከመጨረሻ ከጫፍ መድረስ እንግዲህ ይታወቃል። ሌላኛው የሚያገኘው ማርክ ጉ ነው። ይህ የክርስቲያል ፓላስ እንግሊዛዊ ተከላካይ እንግዲህ በክርስቲያል ፓላስ የአንድ አመቱ ውል እንደቀረው ይታወቃል። እንግዲህ ውልን ለማራዘም እንግዲህ ፍቃደኛ እንዳልሆነ ነው እንግዲህ ክለቡ ያስታወቀው። ስለዚህ ይህ ተጫዋች ውሉ የማያራዘም ከሆነ ክርስቲያል ፓላስ በዚህ ክረምት እንግዲህ ተጫዋችን መሸጥ ይፈልጋል። ምክንያቱም በቀጣይ አመት ይህ ተጫዋች በክርስቲያል ፓላስ ውሉን ካጠናቀ በኋላ በነፃ የሚሰናበትበት የሚለቅበት እድል ይፈጠራል። ለዚህም እንግዲህ ክሪስታል ፓላስ በዚህ ክረምት ተጫዋቹን ለመሸጥ ይፈልጋል። ይህ ተጫዋችም እንግዲህ በሊቨርፑልና በሌሎች ክለቦች ይፈልጋል። ተጫዋቹም ወደ ሊቨርፑል መቀላቀል እንደሚፈልግ እንግዲህ መናገሩን ይታወቃል። ነገር ግን ሊቨርፑል ይህ ተጫዋች በዚህ ክረምት ለማስፈረም ወይም በቀጣይ ዓመት በነጻ ለማስፈረም ገና አልወሰነም እየተባለ ነው የሚገኘው ስለዚህ ሊቨርፑል ይህ ተጫዋች በዚህ ክረምት ያስፈርማል ወይስ በቀጣይ ዓመት በነጻ ለማስፈረም ይጠብቃል የሚለውን አብረን የምንመለከተው ይሆናል ሌላኛው የመጨረሻው መረጃችን የሚሆነው ፖል ፖጓን የሚመለከት ነው የሚሆነው ይህ ተጫዋች እንግዲህ እንደሚታወቀው በ የዶፒንግ ወንጀል ምክንያት ቅጣት እንደተጣለበት ይታወቃል። በባለፈው መጋቢትም ቅጣቱን ጨርሶ ወደ እግር ኳስ መመለሱ ይታወቃል። ነገር ግን እስካሁን የሚጫወትበትን ቡድን አላገኘም። አሁን ግን ወደ ሞናኮ ለመቀላቀል ከጫፍ ደርሰዋል ሲል ፋብሪዚዮ ሮማኖ በትዊተር ገጹ አስነበዋል። ይህ ተጫዋችም እንግዲህ የሁለት አመት ውል ከሞናኮ ጋር ይፈራረማል ተብሎ ይጠበቃል። በነፃ ውል እንግዲህ ከሞናኮ ወደ ሞናኮ ለመቀላቀል ከጫፍ መድረሱ ፋብሪዚዮ ሮማኖ እንግዲህ አስንብዋል። ስለዚህ ለነበሩን መረጃዎች እጅግ አድርገን እናመሰግናለን። ለቻናሉ አዲስ የሆናችሁ ተከታታዮች ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና ነው የሚጠይቀው። መልካም ቀን